ሰላም እንዴት ናችሁ? ያው ለሁሉም ዩቲብ ቻናል ቤተሰቦች በዛሬው ዝግጅታችን እንግሊዘኛ ፊደላት እንዴት ወርድ እንደምጽፉ እና እነዚህ አናባቢ ወይም ቫውልስ የሚባሉትን ይዘንላችሁ መጠናል። እንግዲህ በእንግሊዘኛ ቋንቋ ውስጥ አምስት መሰረታዊ የሆኑ ወይም ስፔሻል የሆኑ ቫውሎች አሉ። እነዚህ ቫውሎች ወርዱ ትርጉም እንዲኖረው እና አነባቡን እንደዚሁም በትክክለኛ ንባብ እንዲነበብ ትርጉም ያለው ንባብ እንዲኖረው እንደዚሁም ደግሞ እነዚህን በሀያ ስድስት ስፔሊንጎች ውስጥ አምስቶቹ ሌተሮች ወይም አምስቶቹ ሌተሮች በእነዚህ ቅርጽ እየተሰጣቸው ትክክለኛ ወርድ ለመጻፍ የሚያስችሉ እና መሰረታዊ ወርድ ለመመስረት መሰረታዊ የሆኑ ፊደሎች ናቸው። እነዚህ ሁለት ድምፅ አላቸው፣ ሎንግ ሳውንድ እና ሾርት ሳውንድ፣ ወይም ሁለት ሳውንድ አላቸው። ሾርት ሳውንድ የሚባሉት አዝ ኢትስ ሌተር ሳውንድ ሲነበቡ ሎንግ ሳውንድ ደግሞ አዝ ኢትስ ሌተር ነው የሚነበባሉ። እነዚህን እያንዳንዳቸው ዲቴይል እናያለን። እናንተ ቤተሰብ ያልሆናችሁ ሳብስክራይብ እያደረጋችሁ ቤተሰብ ሆኑ፣ ዩቱቢያችን አንበረታቱ፣ እስከ መጨረሻው ተከታተሉ፣ እታተርፉበታላችሁ። ለጓደኞቻችሁም ሸር አድርጉላቸው። በቀላሉ እንግሊዘኛ ማንበብ የሚችሉበት ትምህርት ነው። እንግሊዘኛ ለማንበብ የግዴታ እነዚህም የእነዚህም ቫውሎች አገባብና እነዚህ በሾርት ሳውንድ ነው ወይስ በሎንግ ሳውንድ ነው አገልግሎት እየሰጡ ያለውን የሚለውን ለመለየት የሚጠቅማችሁን የሳውንድ ፓተርን ወይም የቫውል ፓተርን ይዘንላችሁ መጥተናል። እስከ መጨረሻው ተከታተሉን። የመጀመሪያው ሾርት ቫውልን እናሳያችሁ። እነዚህ ሾርት ቫውሎች አዚትስ ሌተር ሳውንድ ይነበባሉ። እንግዲህ የኤ ሳውንድ አ፣ የኢ ሳውንድ ኢ የአይ ሳውንድ ኤ የኦ ሳውንድ እ የዩ ሳውንድ ደግሞ እ ተብሎ ይነበባል። ግን በሎንግ ሳውንድ ሲሆን ደግሞ ኤ፣ ኢ፣ አይ፣ ኦ፣ ዩ ተብሎ ይነበባል። ስለዚህ በሾርት ሳውንድ ከሆነ አዚትስ ሌተር ሳውንድ ነው ያልኳችሁ። ለዛ ለምሳሌ በኤ ሾርት ሳውንድ ከሆነ አንት፣ የኤ ሳውንድ አ ነው ስላልኳችሁ አንት ብለን እናነባለን። የኢ ሳውንድ ኤ ነው ብለን ስለነገርኳችሁ ኤግ ኤግ ኢ ጂ ጂ ኤግ ብለን እናነባለን። እነዚህ ሶስት ሌተሮች በአንድ ላይ ኤግ ብላችሁ ማንበብ ትችላላችሁ ማለት ነው። የአይ ኢ ነው ሳውንዱ ብዬ ስላልኳችሁ ኢንክ ኢንክ፣ ወይም የአይ ሌተር ሳውንዱ ኢ ሳውንድ ነው ያለው ኢንክ ብለን እናነባለን። በሾርት በአሁኑ ወቅት ወይም ወርዱ ሾርት ቫውል አለው ብለን ካየነው ወይም የሎንግ ቫውል ፓተርኖችን ይዞ ካልመጣ ማለት ነው። ወይም የሎንግ ቫውል ፎርሙላ ሊሆን የሚችል የቋንቋ ፓተርን ይዞ ካልመጣ በሎንግ በሾርት ሳውንድ ይነበባል ማለት ነው። ስለዚህ የኦ ኦ የሚል ሳውንድ አለው። ቶፕ ቶፕ ብለን እናነባለን። የዩ ደግሞ አ አ አፕ አፕ ብለን እናነባለን። በቀጣይ ወደ ሎንግ ቫውሎች እንሂድ። እነዚህ ሎንግ ቫውሎች ሎንግ ቫውል ነው ብለን ለማለት የሚያስችሉ የራሳቸው ፓተርን አላቸው ማለት ነው። ስለዚህ ሎንግ ቫውል ፓተርን አዚትስ ሌተር ኔም ሳውንዳቸው ይወጣል ብያቸዋል። እንግዲህ የኤ ኤ የሌተር ኤ ወይም ኤ ሳውንድ አ ነበር፣ ግን በሌተሩ ኔም ሎንግ ቫውል ከሆነ ደግሞ በሌተሩ ኔም ይነበባል ኤ ኮንሶናንት ኢ ሆኖ ከመጣ በወርድ ውስጥ ኤ ኮንሶናንት ኢ ብሎ ከመጣ ወይም ኮንሶናንት የሚባሉት ከአምስቱ ሌተሮች ውጪ የሆነ እና እንዲሁም ደግሞ ኤክሴፕሽናሊ ዋይ ካልሆነ ማለት ነው። ዋይ በራሱ መጀመሪያ ላይ በወርድ መጀመሪያ ላይ ካልመጣ በስተቀር ቫውል ሆኖ ስለሚያገለግል ማለት ነው። ስለዚህ ዋይን እንደ ኤክሴፕሽናሊዛቸው ከአምስቱ ሌተሮች ውጭ ያሉት ከ26ቱ ሌተሮች ውስጥ በመሃል ላይ ኤ ኮንሶናንት ኢ ሆኖ ከመጣ አዚትስ ሌተር ኔም ሳውንዱ አዚትስ ሌተር ኔም ይሆናል ማለት ነው። ስለዚህ የኤ ሌተር ኤ ነው። የሌተሩ ኤ ኔም ኤ ነው። ስለዚህ እዚህ ጋር ስናነብ ቤክ ቤክ ብለን እናነባለን። ኢ ማጂካሊ ሳይለንት ሆና የአን ሳውንድ ወደ ኤ ቀይራ ቤክ ተብሎ እንዲነበብ አደረገችው። ሌላው ኤ ኮንሶናንት ኬ ስለዚህ ኬ ኮንሶናንት ነው ከኤ ከአይ ከኢ ከኦ እና ከዩ ሌተሮች ውጭ የሆኑት ኮንሶናንት ስለሚባሉ ኤክሰፕሽናሊ ዋይንም አይጨምርም ነ ዋይም ኮንሶናንት የማይሆንበት አጋጣሚ ስላለ ማለት ነው ስለዚህ ይህን ስናነብ አዚትስ ሌተር ኔም ኬክ ኬክ ብለን እናነባለን ሌላው ቫውል ሎንግ ቫውል ፓተርን የኤ ሳውንድ ሎንግ ቫውል ፓተርን ኤአይ ኤ አይ። ይህ እንደምታዩት ኤአይ ቲ ኤ አይ ኤል እንግዲህ በዚህ ወርድ ውስጥ ኤአይ ተከታትሎ መቷል፣ በሁለት ሁለቶች በአንድ ላይ ስለዚህ ስናነብ ኤ ሳውንድ ኤ ሳውንድ ወይም ኤ ሎንግ ሳውንድ ይኖረዋል። ቴል ብለን እናነባለን ቴል። እዚህ ጋርም ስታዩት ኤአይ ኤአይ አር ኤ አይ ኤን ስለዚህ ኤአይ ከዚህ ጋር ላይ ስላለ ኤ ሳውንድ ይኖረዋል፣ ወይም ኤ ሎንግ ቫውል ሳውንድ ይኖረዋል ማለት ነው። ሬን ሬን ብለን እናነባለን። ሌላው ኮንሶናንት ኤ ዋይ ሁኖ ከመጣ ኮንሶናንት ኤ ዋይ ሁኖ ከመጣ ኤ ሎንግ ቫውል ሳውንድ ይኖረዋል። እንግዲህ ሎንግ ቫውል ማለት ዊ ካን ሪድ አዝ ኢትስ ሌተር ኔም ወይም እንደ ሌተሩ ኔም ማንበብ ስንችል ድምፁ ወይም የሌተሩ ኔም ሆኖ ሲወጣ ብያቸዋለሁ። በቀላሉ እነዚህ ዲፊኒሾች በአንደኛው ይገባናል ወይም ይገባቸዋል ብዬ አስባለሁ። ስለዚህ ዲ ኤ ዋይ ዴይ ዴይ ብለን እናነባለን። ኤ ዋይ ኮንሶናንት ኤ ዋይ ሆኖ መጣ ማለት ነው። ስለዚህ ዴይ ፒኤል ይሄ እንግዲህ የምታዩት ኤል ኮንሶናንት ነው። ከዚያ ኤ ዋይ ፕሌይ ብለን ወይ ፕሌይ ፕሌይ ብለን እናነባለን ማለት ነው። ሌላው የኤ ሎንግ ሳውንድ ቫውል ኢ አይ ጂ ኤች ከመጣ ኢ አይ ጂ ኤች ቲ ይሄ ኮንሶናንት ነው። ስለዚህ ኤይት ኤይት ብለን እናነባለን። ኢ አይ ጂ ኤች እዚ ጋ አለ ዌይት ዌይት ብለን እናነባለን። ሌላው የኢ ሎንግ ቫውል ሳውንድ ደግሞ የራሳቸው ፓተርን አላቸው። የኢ ሎንግ ሳውንድ ፓተርን ኮንሶናንት ኢ ዋይ ኢ ኮንሶናንት ኢ። አይ ኢ እንዲሁም ደግሞ ኢ ኢ ኤ ኮንሶናንት ኢ እና እንዲሁም ኮንሶናንት ዋይ ሆኖ ከመጣ እንዴት ኢ ሳውንድ እንደሚያወጣ እንይ። አንድ ባንድ እያነበብን ኬ ኢ ዋይ። እንግዲህ በፓተርኑ ወይም እንደዚህ በምታዩት መሰረት ኬ ኮንሶናንት ነው ተከትሎ የመጣው ኢ ዋይ እዛ ምን ብለን እናነባለን? ኪ ኪ ኪ ብለን እናነባለን ኬ ኮንሶናንት ነው ቀጥሎ የመጣው ማን ነው ኢ ዋይ ስናነብ ሞን ኪ ሞን ኪ ሞን ኪ ብለን እናነባለን ኢ ሳውንድ አለው ማለት ነው ቀጥሎ ኢ ኮንሶናንት ኢ ከመጣ እንዴት ኢ ሳውንድ እንዳለው እንየው እንደምታዩት ይሄ ነው። ቲ ቲ ቲ እንግዲህ ኢ ኮንሶናንት ኢ ኢ ኤም ኢ ኤም ኮንሶናንት ስለሆነች ኮንሶናንት አልኳችሁ። ኢ ኮንሶናንት ኢ ሆኖ መጣ ቲ ይቺኛዋ ሳይለንት ሆነች። ይቺ ኢ ወይም ኢ ሎንግ ሳውንድ አለው ማለት ነው። ሌላው ቲ ኤች ኢ ኤስ ኢ ዚዝ ይቺ ኢ ሳይለንት ሆነች። ከዛ ዚዝ ኢ ሎንግ ሳውንድ አለው ማለት ነው። ስለዚህ ለማንበብ አዚትስ ሌተር ኔም እና አዚትስ ሳውንድ ቫውሎች በወርዶች ውስጥ እንዴት ሲገቡ እንደምታነቧቸው በእነዚህ ፓተርኖች መሰረት በቀላሉ ማንበብ ትችላላችሁ። ሌላው በኢ ሎንግ ሳውንድ ውስጥ አይ ኢ ሌላ ለማንበብ የሚጠቅማችሁ አይ ኢ እንደምታዩት ኤፍ አይ ኢ ኤልዲ አይ ኢ ይኸው አይ ኢ ምን ተብሎ ይነበባል? ኢ ሳውንድ ወይም ሎንግ ሳውንድ ኢ ሆኖ ይነበባል ማለት ነው። ስለዚህ በዚህ መሰረት ሎንግ ሳውንድ ደግሞ አዚ ትስ ሌተር ኔም ሳውንድ አለው ብያችኋለሁ ፊልድ ፊልድ ኢ ብለን እናነባለን። ኤ አይ ኢ ፊልድ ብለን እናነባለን። ቲኤች አይ ኢ ኤፍ አይ ኢ ከዚህ ጋ ላይ ኢ ሎንግ ሳውንድ አለው ብያቸዋለሁ። ከዚህ ጋ ላይ ይሄው የሳውንዱ የኢ ሎንግ ሳውንድ ፓተርን ሆኖ ከተዘረዘሩት ካሳየኋችሁ ይሄ ነው። ስለዚህን ስናነብ ኢ ሳውንድ ይኖረዋል ማለት ነው። ፍ ብለን እናነባለን ይ ሎንግ ሳውንድ ፓተርን ነው። ኤይት እንደምታዩት ኢ አይ ጂ ኤች ሆኖ ሲመጣ ኤይት እና ወይት አይተናል እዛ፣ ቀጣዩ የኢ ይቀጥላል። ሌላው የኢ ሎንግ ሳውንድ ፓተርን ኢ ኢ ሆኖ ከመጣ እንዲሁ ኢ ሳውንድ ይኖረዋል ማለት ነው። ቢ ኮንሶናንት ነው፣ ከዛ ኢ ኢ ብሎ መጣ። ኢን ኢ ወይም ቀጣ የኢ የሌተሩ ኔም ከዚህ ጋር በቀጥታ መጥተን ወደ ንባብ ወይም ወደ ድምጽ እንቀይረዋለን። የኢ ቢ ቢ ትሪ ትሪ ብለን እናነባለን። ኢ ኢ ቀጥታ ሌላው ኢ ኤ ከመጣ ኢ ሳውንድ ወይም ኢ ሎንግ ሳውንድ ይኖረዋል። ስለዚህ ኢት ኢት እንደምታዩት ኢ ኤ መጨረሻ ላይ ቲ ናት ኢት ቢኢኤ ይሄው ኢኤ ያለ ከዛ ሲኤች ቺ ሳውንድ ይኖረዋል። ይሄ ደግሞ ዲያግራፍ ነው በሌላ ዝግጅት የምናቀርብላችሁ ስለሆነ ይሄ ዲያግራፍ ነው። ሃይላይት ብታዩት ሁለት ኮንሶናንቶች በአንድ ላይ መጣው አንድ ድምጽ ሲኖረው ይሄ ዲያግራፍ ወይም ሁለት ኮንሶናንት የያዘ ድምጽ ከዛ ይችን ቺ ሳውንድ ይኖረዋል። ይሄ በኢ ሎንግ ሳውንድ ፓተርን መሰረት ኢኤ ሆኖ ስለመጣ ኢ ሳውንድ ይኖረዋል። ቢች ቢች ብለን እናነባለን። ሌላው የኢ ሳውንድ ፓተርን ኮንሶናንት ኢ ሆኖ ከመጣ ኢ ሎንግ ሳውንድ ያለው ወርድ መሆኑን አይተን ኢ ሳውንድ እንዲኖረው አድርገን እናነባለን። ሂ ሂ። ይኸው ኮንሶናንት ኢ ሆኖ መጣ። ኤስ ኤች ኢ ሆኖ መጣ። ኤስ ኤች ደግሞ ሺ የሚል ሳውንድ ይኖረዋል። ይሄም ዲያግራፍ ነው፣ ኮንሶናንት ዲያግራፍ ነው። እሱም በሌላ ዝግጅት እናያለን። ሲ ብለን እናነባለን ማለት ነው። ሌላው ኮንሶናንት ዋይ ሆኖ ሲመጣ እንዲሁ ኢ ሳውንድ ይኖረዋል። ኦይሊ፣ ኦይሊ፣ ቤቢ፣ ቤቢ ብለን እናነባለን። በሌላ በኩል ኢ የዋይ በወርዱ መጨረሻ ወይም ቱስ ሌብል ካለው ወርድ ላይ በመጨረሻ ስትመጣ ኢ ሳውንድ ሲኖራት፣ ዋንስ ሌብል ባለው ወርድ መጨረሻ ላይ ስትመጣ ደግሞ አይ ሳውንድ ይኖራታል። ስለዚህ ኦይል ኢ ኦይል ቱስ ሌብል ካለው ኦይል ኢ ኦይሊ፣ ቤቢ ቤቢ። ስለዚህ ሁለቶቹም ወርዶች ቱስ ሌብል ወርዶች ስለሆኑ ኢ ሳውንድ ይኖራቸው። ሌላው አይ ሎንግ ቫውል። እነዚህም እንደዚሁ የራሳቸውን ለማንበብ አይ ሎንግ ባውሎች መሆናቸውን ቼክ ለማድረግ አይ ኮንሶናንት ኢ ሁኖ ከመጣ አይ ኢ ሁኖ ከመጣ አይ ጂኤች ሁኖ ከመጣ እና ዋይ ሁኖ ዋንስ ሌብል ሁኖ ከመጣ ዋንስ ሌብል እና ቱስ ሌብል መሆኑን፣ ቱስ ሌብል ላይ ኢ ሳውንድ ይኖረዋል። ዋንስ ሌብል ከሆነ ደግሞ አይ ሳውንድ ይኖረዋል። ስለዚህ እናንተ ስታነቡ ወርዶችን በቀላሉ ማንበብ ለተቸገራችሁ ይህን ማየታችሁ ስለሚጠቅማችሁ ላይክ ሼር አድርጉላችሁ፣ ለጓደኞቻችሁ። ስለዚህ አይ ኢ ያለው ወርድ ከዚህ ጋር አለ። ለምሳሌ አይ ኬ ኢ። ኬ ኮንሶናንት ነው። አይ ይሄው የምታዩት ነው። ኢ ከዛ ይህንን ባይክ ባይክ ብለን እናነባለን። አይ ኮንሶናንት ኢ ነው። ስለዚህ ይህንን አይስ አይስ ብለን እናነባለን። በሌላ በኩል ሲ ኢ ከመጣ ስ ሳውንድ ይኖረዋል። ኤስ ኢ ከመጣ ዝ ሳውንድ ይኖረዋል። እሱንንም በሌተር ዲያግራፍ ላይ የምናየው ይሆናል። ዛሬ ስለ ባውል እያወራን ስለሆነ እሱ ሜን ፐርፐዝ ስላልሆነ እንደዚህ ዲቴል አናየው። አይ ኢ ሁኖ ከመጣም እንደዚህ አይ ሎንግ ባውል ይኖረዋል ማለት ነው። አይ ሎንግ ባውል ሳውንድ ይኖረዋል። ስለዚህ ይህንንም እነይ ከዚህ ወርድ ላይ ለምሳሌ ቲ አይ ኢ አይ ኢ በጋራ ሁኖ መጡ። ስለዚህ ምን መለል እናነባለን? ታይ ታይ ብለን እናነባለን። ፒ አይ ኢ ሆኖ መጥቷል። ስለዚህ አይ ኢ ይሄው ባንድ ላይ ታይ ብለን እናነባለን። አይ ጂ ኤች ሆኖ ከመጣ አይ ሳውንድ ይኖረዋል። ናይት ናይት። ይሄው አይ ጂ ኤች ኤን ን ሳውንድ አለው። ቲ ቲ ሳውንድ አለው። እዚህ ባንድ ላይ አድርገን ስናነበው አይት ናይት ናይት ብለን አነበርን። ኤል ል ሳውንድ አለው። አይ ጂ ኤች አይ ሳውንድ አለው ብያችኋለሁ። ቲ እዛ ላይት ብለን እናነባለን። ሌላ ዋይ ዋን ስሌብል ካለው አይ ሳውንድ ይኖረዋል። ቱ ስሌብል ካለው ደግሞ ኢ ሳውንድ ይኖረዋል ብያቸዋለሁ። ስለዚህ ከዚህ ጋር ደግሞ ዋይ፣ ክራይ፣ ፍላይ ብለን እናነባለን ማለት ነው። እንግዲህ የኦም የራሱ ሎንግ ቫውል ሳውንድ አለው። እነዚህ ደግሞ የሎንግ ቫውል ሳውንድ ፓተርኖችን እንይ። ወይም ደግሞ ሎንግ ሳውንድ ነው ወይም አዚትስ ሌተር እንዴት ይነበባል ወይም እንዴት እናነባዋለን መሆኑንስ እንዴት እንገምታለን ብላችሁ ለማየት እነዚህ ነገሮች ካሉ ሎንግ ቫውል ነው ብላችሁ በቀላሉ አንደርስታንድ ታደርጋላችሁ ማለት ነው። ስለዚህ ኦ ኮንሶናንት ኢ ኦ ኦ ኤ ኦ ደብሊው ሆኖ ከመጣ ይሄ ነገር ኮንሶናንት ወይም ኦ ሎንግ ሳውንድ ነው ብለን ለመገመት በቀላሉ እንችላለን ማለት ነው። ስለዚህ ኦ ኮንሶናንት ኢ ይሄንን ባንድ ላይ ሆፕ ሆፕ። ኤች ፒ ደግሞ ፕ ሳውንድ አላት ኦ ኢ ኦ እዛ ይቺ ኢ ሳይለንት ትሆናለች። ማጂካሊ ሳይለንት ትሆንና ይሄኛው ጎላ ብሎ እንዲወጣ ኦ የሚል ሳውንድ ይኖረዋል። ስለዚህ በቀላሉ ሆፕ ብላችሁ ታነባላችሁ። ኤች ኦ ኤም ኢ ስለዚህ ይህም እንደዚሁ ነው የመጣ ኦ ቫውል ነው ኤም ኮንሶናንት ኢ። ሆም ሆም ብላችሁ ታነባላችሁ። ኦ ኢ ከመጣ ደግሞ ቲኦኢ ቲ ኦኢ ቶይ ቶይ፣ ጆይ ጆይ ብለን እናነባለን። ሌላው ኦ ኤ ከመጣ እንደዚሁ ኦ ኤ ቲ በአንድ ላይ ኦኤ፣ ሁለቶች ባውሎች አንድ ላይ መጥተዋል። ስለዚህ ኦ የሚል ሳውንድ ይኖረዋል። በዚያ መሰረት ኮት፣ ኦኤ አንድ ላይ መጥተዋል። ኦ ሳውንድ ይኖረዋል ቦት ብለን እናነባለን። ኦደብሊው ሲመጣ ደግሞ እንደዚሁ ጂአር ኦደብሊው መጥቷል፣ ግሮ ኤስኤን ኦደብሊው መጥቷል፣ ስኖ። ስለዚህ ግሮ ስኖ ብለን እናነባለን ማለት ነው። ሌላው በዛሬው ዝግጅታችን የመጨረሻው ዩ ነው። በዩ እንደዚሁ ዩ ሳውንድ አለው፣ ግን ዩ ሎንግ ባውር ሲሆን ደግሞ አዚትስሌተርንም ዩ ብለን በወርድ ውስጥ ዩ ብለን እናነባለን። በዛ መሰረት የዚህ ደግሞ እንዴት ነው ዩ መሆኑን የምናውቀው፣ ወይም ዩ ብለን ምናነባ ማንበብ የምንችለው? ለምን እ አይሆንም ብላችሁ ስትገምቱ ደግሞ ይሄ ነገር ዩ ኮንሶናንት ኢ ብሎ ከመጣ ዩ ኢ ሁኖ ከመጣ ኢ ዩ ብሎ ከመጣ ኢ ደብሊው ብሎ ከመጣ ዩ ሳውንድ ይኖረዋል። ለምሳሌ ለኤግዛምፕል የሆናችኋል ብለን ከመጣ ናቸው ወርዶች ዩ ኮንሶናንት ኢ ኤስ ኮንሶናንት ስለሆነ ኮንሶናንት አልኋችሁ። ይህ ቀጥታ እዛ አንለውም፣ ስለዚህ ስናነብ እኛ እንደዚህ ሆኖ ከመጣ ዩዝ ቀጥታ ሊተርኔሙን እንጠቀማለን። ዩ ኢ ዩ ኢ ይሄው ይሄ ደግሞ ኮንሶናንት እዚያ ኩብ ኩብ ዩ ሳውንድ። በዚህ ላይ ቀጥታ ሊተርኔሙን እንጠቀማለን እንተቀማለን ማለት ነው ኩብ ከዚያ ዩ ኢ ዩ ኢ ሆኖ ከመጣ እንደምታዩት ዩ ሳውንድ ይኖረዋል። ኤ አርጂ ዩ ኤ አርጂ ዩ። ስለዚህ ዩ ኢ ባንድ ላይ መጥቷል። አርጊው አርጊው ብለን እናነባለን። እንደምታዩት ከዚህም ዩ ኢ ባንድ ላይ መጥቷል። ሪስኪ ሪስኪው ርስኪዩ ርስኪዩ ብለን እናነባለን። ሌላው ኢዩ ሲመጣም ዩ ብለን እናነባለን። ዩሮፕ፣ ዩሮፕ፣ ዩሮፕ እንደዚህ እናነባለን። ኢደብሊዩ ሲመጣም ዩ ሆኖ ይነበባል። ኒዩ ይ ኢደብሊዩ እዚህ ጋር አለ። ኤን ን ሳውንድ አለው። ከዛ ኒዩ ኤፍ ሳውንድ ኢደብሊው ዩ ፊዩ ፊዩ ብለን እናነባለን። እንግዲህ በዝግጅታችን አትርፈንበታል ይጠቅመናል ወደፊትም እንጠቀምበታለን ብላችሁ ካሰባችሁ ሳብስክራይብ እያደረጋችሁ ቤተሰብ አድርጉን፣ አበረታቱን። ስለተከታተላችሁ እናመሰግናለን። ሰላም ሁኑ። በሚቀጥለው ዝግጅት እስከምናገናኝ ቻው።